ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች፣ ሰላም ጤና ይስጠለን። ይህ በጠለስ ሚዲያ ባሳዬ ደርቢ የሚቀርበው የዘወትር ፕሮግራማችን ነው እና በዛሬው ዝግጅታችን በወቅታዊ ጉዳዮች ዙሪያ ያዘጋጀነውን ዝግጅት ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ ሸር እያደረጋችሁ ለሌሎች በማገራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ተቆዩ ዘንድ እንጋብዛለን። የመጀመሪያው ርዕሳችን አብይ አህመድ በትናንት ረመት ሲያወጣውን ሕግ ይመለከታል። እስከዛሬ ድረስ ጌታቸው አሰፋን ስንወነጅልበት የነበረውን ጌታቸው አሰፋን ስንወቅስበት የነበረውን ቶርቸር በማድረጉ ማለት ነው እሱን ሕግ አድርጎ አብይ አህመድ አምጥቶታል። በወንጀል የተገኘን ንብረት ሕጋዊ ማስመሰለንና ሽብርተኝነትን በገንዘብ መርዳትን የሚመረምር መርማሪ ከግድያ ውጭ የፈለገውን ነገር ማድረግ ይችላል የሚል ህግ አብይ አህመድ በትናንትናው ዕለት በፓርላማው አጸድቋል የኢትዮጵያ ህዝብ ምንም አይነት ሪስፖንስ የማይሰጥ ህዝብ በመሆኑ የተነሳ አብይ አህመድ አሁን ላይ እንግዲህ እስከዚህ ደረጃ የሚደርስ ህግ መውጣት ጀምሯል ይህም አንቀጽ ምን ይላል አምስት ነጥብ አንድ አምስት ከነባር አዋጁ አንቀጽ 26 ንዑስ አንቀጽ ሶስት ቀጥሎ የሚከተለው አዲስ ንዑስ አንቀጽ ንዑስ አንቀጽ አራት ሆኖ ተጨምሯል ይላል በዚህ አዋጅ መሰረት በሽፋን ስር የሚደረግ ምርመራ ወይም በቁጥጥር ስር የሚደረግ ማስተላለፍን እንዲያስፈጽም የተመደበ ሰው በግደታው ላይ እያለ ከአቅሞ በላይ በሆነ ምክንያትና ከፈቃዱ ውጭ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም፣ ይላል ምክንያቱም ልዩ የምርመራ ዘዴን የሚያከናውን ሰው የህዝብን ጥቅም ለማስጠበቅ የሚሰራ እንደመሆኑ ከአቅሞ በላይ በሆነ ምክንያት የሚቆይበት ጊዜ ወንጀል ቢፈጸም እንኳን ከወንጀል ክስ ነፃ ስለሚሆንበት አግባብ መደንገግ ስራው ውጤታማ የሚያደርገው በመሆኑ ነው ይላል አብይ አህመድ ያወጣልን አዋጅ እና በቀጣይ እንግዲህ አብይ አህመድን የሚቃወሙ አገዛዙን የሚቃወሙ ሰዎች በስቅላትም በግድያም የሚቀጡበት ሕግ ሊወጣ ይችላል። ምክንያቱም ቅድም እናልኩት የኢትዮጵያ ሕዝብ ምንም አይነት ሪስፖንስ የማይሰጥ ሕዝብ ነው። እኔ የሚገርመኝ አብይ አህመድ እንደዚህ አይነት ሕግ መውጣቱ አይደለም። የሚገርመኝ እንደዚህ አይነት ህግ የሚሸከም ህዝብ መኖሩ ነው። እና ይህን ህዝብ አብይ አህመድ ባይሰርበው ከእውቀት ከእውነት የራቀ ህዝብ ነው እያለ ባይሰርበው ነው የሚገርመው። ምንም አይነት መብቱን ለማስከበር የማይሞክር ህዝብ ስንት ግፍ ተፈጸመበት። አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ ስንት ግፍ ተፈጸመበት። የኢትዮጵያ ህዝብ እንደ ግለሰብ ካልመጣበት በስተቀር እንደ ህዝብ የፈለገውን ነገር ብታደርግበት ምንም የሚሰጠው አጸፋ አይኖርም ስንል ነበር። ከዛ አብይ አህመድ እንደ ግለሰብ መጣ፣ እንደ ቤተሰብ መጣ። ቤቱን አፈር አርሶ ሰፈሩን አርሶ ሲያባረረው ያለአንድ ጫጫታ ሰጥ ለጥ ብሎ ውጣ የተባለው ኮንዶሚኒየም ላይ አፎ የሚቀመጥ ህዝብ። ይህንን ህዝብ እንዴት ማክበር ይቻላል? ስንት አዋጅ ወጣ። ትናንትና እኮ የንብረት ማስመለስ አዋጁ ሲጸድቅ ያኔ ኢትዮጵያውያን ተቃውሞ ቢሆን ኑሮ ዛሬ እንደገና ለመርማሪ እንደዚህ አይነት መብት የሚያጎናጽፍ ህግ ባልወጣ ነበር። አሁን የትኛውም የአብይ አህመድ መርማሪ ማኮላሸት ይችላል፣ ጥፍርና ጥርስ መንቀል ይችላል፣ ዘቅዝቆ መስቀል ይችላል፣ የፍጥኛ አስሮ መግረፍ ይችላል፣ በኤሌክትሪክ ሾክ ማሰቃየት፣ ምላስ መቁረጥ፣ የትኛውንም የሰውነት አካል መቁረጥ እግር፣ እጅ መቁረጥ ማለት ነው፣ በእሳት ማቃጠል፣ ሴቶችንም አስገድዶ መድፈር ይችላል። ማን ይከለክለዋል? ከግድያ ውጭ የትኛውንም አይነት ነገር በማድረግ መመርመር ስለተፈቀደለት ሁሉንም ነገር ማድረግ ይችላል። አንድ ሴት አስገድዶ ሊደፍር ይችላል። ወንዶችን በአውሬ በነፍሳት በማስፈራራት ሥነ ልቦናዊም አካላዊም ጥቃት በመፈጸም ምርመራ መካሄድ ይችላል ማለት ነው። እየተወሰነ ነገር ስለሌለ መግደል ብቻ አትችልም። ከዛ ውጭ ግን የፈለግከውን ነገር እያደረግ እያሰቃየ መመርመር ትችላለህ የሚል ነው የወጣው። ስለዚህ ያን ንብረት ማስመለስ አዋጅ ሲጸድቅ የምናባክ ንብረት ነው? መቼ ከአንተ የተበደርኩትን ንብረት ነው የምታስመልሰው ከኔ የነጠቅከው ከኔ የዘረፍከው ነው እንጂ ከአንተ የተቀበልኩት ምን አለ? ከኔ የወሰድከው መሬት አለ፣ ከኔ በመዋጮ መልክ የሰበሰብከው ገንዘብ አለ፣ በግብር መልክ የዘረፍከው አለ። እኔን እያደህዬ የልጉርሴን እያሳጣ አንተ በአሜሪካ፣ በዱባይ፣ በተለያዩ የአውሮፓ ሀገራት ህንፃ ከመገንባት ውጭ አንተ ምን ተቀብዬ ነው የምታስመልሰው ብሎ ኢትዮጵያ ዘራፍ ቢል ኑሮ ዛሬ መርማሪ ተብለው የተመደቡ የአንድ ቋንቋ ተናጋሪዎች እንደፈለጉ ጥፍርህን እየነቀሉ ብልትህን እያኮላሾ ምርመራ ማካሄድ የሚችሉበትን አግባብ የሚፈቅድ ሕግ አይወጣም ነበረ አይወጣም ነበር። ግን በብዙ ነገር ሞከረ አብይ አህመድ፣ በብዙ ነገር በዚህ ጉዳይ ያምን ሲሆን እያለ በተለያዩ ነገሮች ጥቃት እያፈጸመ ሞከረ። ከዛ ምንም ማጸፋ ማትሰጥ ቢገሉ እንኳ ቢገሉ እንኳ፣ ለምሳሌ ዛሬ ሳምንት ትገደላለህ ቢባል ባካችሁ ያልጨረስኩት ጉዳይ ስላለ ሁለት ሳምንት አድርጉልኝ ሁለት ሳምንት አድርጎልኝ ብለህ እንደምትጠይቅ ተረዳህ። ይጫወትብህ ጀመር። በአንድ ወቅት ምን ብዬ ነበረ? የአዲስ አበባ ህዝብ ይህን ከተማ ጥለህ በአንድ ሳምንት ውስጥ ውልቅ ብለህ ውጣ ቢባል ክቡር መንግስቶ አንድ ሳምንት አይበቃኝም እባክህ፣ ሁለት ሳምንት አድርግልኝ፣ ሶስት ሳምንት አድርግልኝ ብሎ ከመጠየቅ በዘለለ ወደ ነው መሄድልህ የተወለድኩበትን አካባቢ ጥዬ ወዴት ነው የሄድልህ የሚል ጥያቄ አያቀርብንም በማለት ተናግሬ ነበረ። ይህን የተናገርኩት ከንቀት አደለም፣ ከቁጭት ነው። ከቁጭት ነው። ይሄ ሕግ ትናንት መውጣቱን ስሰማ እንዴት እንደተበሳችሁ አትጠይቁኝ። እንዴት እንደተናደሩ ግን የተበሳጨሁት ደግሞ አገዛዙ እንደዚህ አይነት ነውር፣ ደረቅ ወንጀል የሚፈጸምበትን ሕግ በመውጣቱ እንዳይመስላችሁ የኢትዮጵያ ሕዝብ በምንም ነገር የማይቆጣ ትናንትና፣ ኬንያ አንድ መርማሪ ፖሊስ አንድ ግለሰብ ገደለ ተብሎ ፖሊስ አዛዡ ከኃላፊነት እንዲነሳ ተወስኗል። አንድ ግለሰብ ላይ በተወሰደ እርምጃ ማለት ነው። የኢትዮጵያ ሕዝብ ግን የፈለገ ነገር ቢደረግበት ምንም አይነት መልስ የማይሰጥ በመሆኑ የተነሳ በዛ ላይ ደግሞ ያለውም አገዛዝ ለሕዝብ የማይራራ ሕዝቡን እንደ ጥቃቱ የሚመለከት አደዛዝበው መሆኑ የተነሳ ይሄው እዚህ ደረጃ ደርሰናል። ትናንት ጌታቸው አሰፋን ስንወቅስበት የነበረ ዶክመንተሪ ሲሰራበት የነበረ ጥፍርት እየነቀለ እያኮላሸ ጀርስ እንዳልነበር ዛሬ አብይ አህመድ ያንን ስናወግዘው የነበረውን የቶርቸር ቅጣት ዛሬ ሕግ አድርጎ አምጥቶታል። የአዲስ አበባ ህዝብ ይሁን የኢትዮጵያ ህዝብ እንደ ህዝብ የሚመጣውን ነገር እንደ ህዝብ ባይመክት እንኳ እንደ ግለሰብ ትናንት ነፋሳንቺ ሲፈርሱ ስንት ከተሞች ሲፈራርሱ ስንት ሰፈር ሲፈራርሱ የአዲስ አበባ ነዋሪዎች የተባሉ ወደ ኦሮሚያ ኮንዶሚኒየም ነዋሪዎች ሲዛወሩ እንደ ግለሰብ አንድ እንኳ ፀፋ የሚወስድ አለመኖሩ ሲገርመን ነበር። እንደ ግለሰብ ራሱ ማለት ነው። ከዛ መካከል እምቢተኛ አንድ እንኳን አለመፈጠሩ ሲገርም ነበር። ከዛ ትናንት በአዲስ አበባ የደንብ ማስከበር ላይ ተሰማርተ የነበሩ 14 ሺ ወጣቶች ሊነሱ ነው ሲባል እነዚህ ወጣቶችማ የሆነ ነገር መፍጠራቸው አይቀርም። ይህም እንደ ስራ ተቆጥሮ ይህም የሚያስቀና ሆኖ ታክሲ ደንብ ማስከበራቸው የአዲስ አበባ ልጆች እንደ ቁም ነገር ተቆጥሮ እንደ ትልቅ ገቢ ማስገኛ ተቆጥሮ ከዛ ላይ ሊነቅሏቸው ሲሞክሩ ዝም ብለው አይነቀሉም የሚል አስተሳሰብ ነበር። ግን የተገመተው አልሆነም። ሶ እነዚያን 14 ሺ ወጣቶች አስወግዶ እንደገና 14 ሺህ አባት ወርቤ አዲስ አበባ ላይ ያሰማራ። 14 ሺህ አባት ወርቤ የአንድ ቋንቋ ተናጋሪ ነገ የሆነ ነገር የሚከሰት የአዲስ አበባ ሕዝብ ይጨፈጭፋል ተብሎ ስልጠና የተሰጠው ወጣት አሰልጥኖ አመጣ። ይሄ ደግሞ ያሳየ መረጃ አይደለም ከታማኝ የሚጭ ዋና አላማው ሌላ ነው። ደንብ ማስከበር ይባላል እንጂ ስሙ ዋና አላማው ሌላ ነው። ሌላስ ከሀያ ዓመት በላይ እያገለገሉ መንገድ ሰራተኞች ሊባረሩ ነው። ይህም በአንድ ሳምንት ውስጥ የወጣ ህግ ነው። ከሀያ ዓመት በላይ በተለያዩ የፌዴራል ቢሮዎች፣ የክፍለ ከተማ ቢሮዎች፣ የወረዳ ቢሮዎች ያገለገሉ ሲቪል ሰርቫንቶች ሊባረሩ ነው። ለምን ደግሞ ያባረራቸው አብይ አህመድ እነዛ ከሃያ ዓመት በላይ ኤክስፐርት ሆነው ዳይሬክተር ሆነው በተለያየ ቦታ ላይ የሰሩ ባለሙያዎች ሲቪል ሰርቫንቶች ብሔራቸውን አጠና ዘራቸውን አጠና። እነዚህ ሰዎች እኮ ዛሬ የምከፍላቸው ደግሞ ደስተኛ አይደሉም። ብዙ ነገር አይተዋል ትናንትና በሚከፈላቸው የሲቪል ሰርቫንት ደሞዝ ብዙ ዓለም ያዩ ናቸው። ያ ደሞዛቸው እየተመናመነ የትናንት ኑሯቸው ሲጠፋ እያዩ በውስጣቸው ቂም ያቋጠሩ ናቸው። ስለዚህ እነዚህ ሰዎች ደሞዝ ከፈልኳቸው አልከፈልኳቸው የኔ ደጋፊ ሊሆኑ አይችሉም። ስለዚህ ለምን አላባረራቸውም በማለት አሰባብ እያመድ አሰበ ሶ አሁን ከአስር ሺህ በላይ በአዲስ አበባ ብቻ ማለት ነው ሲቪል ሰርቫንቶችን ለማባረር በዝግጅት ላይ ነው። ከ2010 ጀምሮ ቅጥር ተከልክሏል በየትኛውም መስሪያ ቤት ውስጥ ከ2010 ጀምሮ ምንም አይነት ቅጥር እንዳይከናወን ታግዷል። ግን በሚገርም ሁኔታ ግን የሚፈልጓቸውን የሰፈሮቻቸውን ልጆች ግን እያመጡ እየቀጠሩ ሁሉንም ሲቪል ሰርቫንት መስሪያ ቤት ዛሬ የአንድ ቋንቋ ተናጋሪ ሞልተውታል። ሌላ ደግሞ ባለፈው የፌዴራል ፖሊስ ያስተላለፈውን መመሪያ የምትረሱት አይደለም። በአዲስ አበባ በሚገኙ በሁሉም ቤቶች ላይ ፍተሻል አካሄድ ነው፣ ፍተሻል አካሄድ ነው። ስለዚህ ሕብረተሰቡ ተባባሪ እንዲሆን እጠይቃለሁ የሚል ትዕዛዝ አስተላልፏል። ያ መልዕክቱ ምንድን ነው? በየቤት ይመጣልሃል። ያ ደንብ አስከባሪ የአዲስ አበባ ፖሊስ የምናምን ፖሊስ የተባለ ሁሉ በየቤት መጥቶ ያለህን ሀብት በየቤት ያለህን እያናሏን ነገር ገመናህን ፈትሾ ይወጣል ሀብትን ቀልሎ ይወጣል። ከዚያ ያለን ሀብት በደንብ ከለየ በኋላ ሲፈልግ ነገ ከከተማ ደግሞ ሊያባረር ይችላል። ዛሬ ያለን ተፍቀር መጥቶ ቤት ድረስ ጓዳ ገብቶ ሳጥንህን ቁም ሳጥንህ የሚበረብረው አገዛዝ ነገ ደግሞ የለም፣ አንተ እዚህ ከተማ ውስጥ መቀመት ስጋቴ ስለሆነ ይህን ከተማ ጥለው ውጣ ይልሃል አብይ አህመድ። ወደዛም እየተንደረደረ ስለሆነ ታዬ ድንዳ በአማርኛ ያደረገው ኢንተርቪው ወጥቷል፣ ትናንትና ክፍል ሁለት ወጥቷል። አማራም ማጥፋት ፈልጋሉ፣ አለኝ ይልሃል ቃል በቃል ማለት ነው። አማራን ማጥፋት ፈልጋሉ። በአዲስ አበባም ጉዳይ ላይ ብዙ ነገር ተናግሮ አልታየደና አዲስ አበባ ህዝብ፣ አብይ አህመድ እንደጠላ ስለሆነ የሚመለከተው ማለት ነው። እና አሁን ላይ አብይ አህመድ ኢትዮጵያ ማስተዳደር እንደማይችል ተረድቷል። ኢትዮጵያውያን በጉልበት ባፈሙስ ለጊዜው ማንበርከክ እንደሚችል ግን ደግሞ እንደ በፊቱ በፍቅር ደጋፊ አድርጎ ህዝብን መግዛት እንደማይችል ተረድቷል። አጋጣሚውን ሲያገኝ መላው ህዝብ ተነስቶ እንደሚያጠፋው ተረድቷል። ምንም እንኳን ህዝቡ እየሰጠ ያለው ግብረ መልስ አጸፋ እነዛ ባይሆንም አብይ አህመድ ግን የሚያስበው በዛ ነው። ለምሳሌ አዲስ አበባ ህዝብ እስካሁን ድረስ ምንም የሰጠው ሪስፖንስ የለም። አብይ ግን የአዲስ አበባ ህዝብ ሲያስብ ስጋት ነው የሚሰማው፣ ስጋት ነው የሚሰማው። የአዲስ አበባ ህዝብ ላይ የፈጸመውን ግፍ ስለሚያውቅ ያ ህዝብ ከዛሬ ነገ ይነሳብኛል የሚል ስጋት ይሰማዋል። ስለዚህ አፈናውን እያጠናከረ ነው። ቤትህ እየመጣ ቁምሳጥንህን እየፈተሸ ምንድና ያለ ቤት ውስጥ ምንድነው ያስቀምከው፣ ጌጥ ምንድነው ያለ ሀብት፣ ቤት ምን ይመስላል የሚለውን ጥናት ቆል ያካሄድ ነው። ከዛ ዛሬ ለጸጥታ ጉዳይ ቤትህን የፈተሸ፣ ነገ ደግሞ ለጸጥታ ጉዳይ ስጋ ስለሆን ቤትህን ጥለውጣ ሂድ ከዚህ ይልሃል ማለት ነው። እና ቀስ በቀስ ባርነትን እያለማመደህ ነው። ቀስ በቀስ ያለህን ነገር እየቀማ ነው። ትናንትና አዲስ አበባ አምጥቶ ከኦሮሚያ ከምናምን ያመጣቸው ወጣቶች ለዲሞግራፊ ለውጥ ማለት ነው። እሺ እንዴት ነው እየለመዳችሁ ነው ብሎ ሲጠይቃቸው የለም እየ ቤት ኪራውን አልተቋቋምንም የሚል መሰሰቱ የቤት ኪራይ ከበዳችሁ እንትን አዎ ከዛ ጥናት ሲያደርግ አብይ አህመድ ቤት የሚያከራየው ማን ነው ነባሩ የአዲስ አበባ ተወላጅ ማን ነው ብሎ ብሄሩን አጠና የቤት ኪራይ መጨመር አትችልም የሚል አዋጅ አወጣ የራስህ ቤት ነው አከራይና ተከራይ ተነጋግሮ ተስማምቶ ነው ይሄ ነገር መሆን ያለበት ግን አብይ አህመድ በቤትህ ዋጋ ላይ ተማኝ ሆኖ ተከሰተ። አንድ ጊዜ በዛ ዋጋ ካከራየህ ከዛ በላይ መጨመር አትችልም ብሎ የአዲስ አበባ መንግስት አስሮት ከረመ እና ከዚህ በላይ ነፃነትን አሳልፎ መስጠት ምን አለ። ከዛስ አብይ አህመድ ያላመጣው የግብር አይነት አለ እንዲ መሬት ግብር የጠራና ግድግዳ ግብር የንግድ ግብር የመን ግብር እያለ አርባ አይነት ግብር አምጥቶ ሲጭንብህ በዛም ልትቆጣ አልቻልክም። የሆነ ሰዓት አገዛዙ ደስ ሲለው ወደ ማርካቶ ዘለቀና አንዳንድ ጥናቶች አጠና። መርካቶን መቆጣጠር አለብኝ የኢትዮጵያን ኢኮኖሚ መቆጣጠር አለብኝ ብዬ ካሰብኩኝ እዛ ጋር ያለውን ባለሀብት ነቅዬ ማባረር አለብኝ አለ። ከዛ በየሰፈሩ እንትን እያለ ሪሽት ያልቆረጠን ሀብት ለመውረስ ሰፊ ስራ ሲሰራ ነበር። ለተወሰነ ቀናት የመርካቶ ነጋዴ ተንጫጫ፣ ሱቁን ዘግቶ ሄደ። አሁን ቀስ በቀስ መርካቶ ያለን ነጋዴ እያከሰመው ነው፣ እየነቀለው ነው። እሱን ነቅሎ ቤተሰቦቹን እየተከለ ነው። መርካቶን ተቆጣጥረውታል። ዛሬ ከ20 ዓመት በላይ ያገለገሉ ሲቪል ሰርቫንቶችን ለአባረርና ያለው አገዛዝ ትናንትና በየመስሪያ ቤት መጥቶ ምን አደረገ? ይሄ መስሪያ ቤት ኢትዮጵያን አይመስልም፣ ኢትዮጵያን አይመስልም፣ ስለዚህ የብሔር ተዋጽኦን በጠበቀ መልኩ መሰራት አለበት አለ። ግማሹን እየነቀለ ግማሹን እየተከለ የሙከራ ስራ ያሰራበት ከዛ ያንን ሲያደርግ ምንም መልስ ልትሰጥ ስላልቻል፣ ዛሬ ደግሞ 20 ዓመት ያገለገለ ከ10 ሺ በላይ በአስራዎቹ ሺዎች የሚቆጠር ሲቪል ሰርቫንት ላባረር ነው እያለ ነው። በአዲስ አበባ በዓላት በመጡ ቁጥር የአደባባይ በዓላት በመጡ ቁጥር እና ድዋ በመጡ ቁጥር የአዲስ አበባ ወጣት ሙያ ማደሪያ ቤቱ ናል እስር ቤቱ ናል። አፈሳ ነው በየሰፈሩ። ስለዚህ ትናንትና ከየ የሰፈር እያፈሰ መስቀል በመጣ ቁጥር ጥምቀት በመጣ ቁጥር ወህኒ ቤት የሚያስገባህ አገዛዝ፣ አሁን አንተም ማሰሩ አልበቀው ብሎ አልበቀው ብሎ ደግሞ ዛሬ ደግሞ መርማሪዎች እንዲገርፉ እንዲሰቅሉ የሚያደርግ አዋጅ አውጥቷል። በነገራችን ላይ ሽብር ማለት ንጹሐን የሚወነጀሉበት የሚከሰሱበት የክስ አይነት ነው። አብዛኛውን ጊዜ በሽብር የሚከሰሱ ሰዎች የህዝባችን ጉዳይ ያገባናል፣ አገዛዙ የሚፈጽመው ነገር ልክ አይደለም በማለት የአገዛዙን ግፍ የተቃወሙ ሰዎች ናቸው። ዛሬ ወንድማገኝ ገብረ የተባለ ወንድማችን ሰባት አመት ጽኑ እስራት ተፈርዶበታል። ይሄ ደግሞ ፍርድ ሊፈረድበት የቻለው ሰባት ሰው በተመለከተው የቲክቶክ አካውንቱ የመንግስትን ስማ ተችተሃል ተብሎ ሰባት ዓመት ተፈረደበት። ትናንትና እኔ የመንግስትን ወንጀል አጋልጠሃል ተብዬ በሌለሁበት ዘጠኝ ዓመት ፈርደውብኛል። ያ ፍርድ ቤት ዛሬ አንድ ወንድማችንን ሰባት ሰው በተመለከተው የቲክቶክ ቪዲዮ አገዛዞን አንቋሻል አንቋሻል አገዛዙን ተችተሃል ተብሎ ሰባት ዓመት ተፈርዶበታል። እና ይሄ ሁሉ ኢፍትሃዊነት ይሄ ሁሉ ማናለብኝነት ሊከሰት የቻልነው የኢትዮጵያ ህዝብ ትከሻ አቻቢው በመሆኑ የተነሳ ነው። በቀኝ ማይል ህዝብ በመሆኑ የተነሳ ነው። የትኛውንም አይነት ጭቆና፣ ባርነት ለማስተናገድ ለማስተናገድ ዝግጁ የሆነ ህዝብ መከሰቱ የተነሳ ነው። እንደ እውነቱ ከሆነ ግን ምንም አይነት አጓጊ ህይወት የሌለው ህዝብ ቢኖር የኢትዮጵያ ህዝብ ነው። ምንም አይነት አጓጊ ህይወት የሌለው ትናንት የነበረውን የለጉርሱን የተነጠቀ ወደፊትን ሲያስብ ነገን ሲያስብ ብርሃን የማይታየው ተስፋ የማይታየው በየቀኑ አፋኝግ የወጣ የሚወረወርበት ህዝብ የኢትዮጵያ ህዝብ ነው። እና እንደዛ ሆኖ ግን ለመኖር መጓጓቱን አልተውም፣ አልተውም ሲፈልግ ረሃብ ይግደለኝ እንጂ ብልጽግናን ተቃውሚ በጥይት አልሞትም፣ አልሞትም። በትንሽ መስዋዕትነት እኮ ሶልቭ ሊያደርገው የሚችል ችግር ነው። በነገራችን ላይ ዐቢይ አህመድ አሁን ላይ የህዝባዊ መሰረት የለውም። የመጨረሻ ተስፋ የቆረጠ እኮ አገዛዝ ነው። እነዚህ ህጎች ራሱ እየወጡ ያሉ ህጎችን ስትመለከቱ አብይ አህመድ ተስፋ መቁረጡን ትረዳላችሁ። ተስፋ ቆራጮች ናቸው። ለመርማሪዎች ቶርች ማድረግን ማሰቃየትን፣ እንደዚህ አይነት ነጻፍ ጣል ሊሰጥ የሚችሉ ተስፋ የቆረጡ አገዛዞች ናቸው። አገዛዞች ናቸው። ተስፋ ያለው ህዝብን የማስተዳደር ህዝቡ የኔ ነው ብሎ የሚያስብ አገዛዝማ ከትናንት የነበረውን ጭቆና ቀስ በቀስ እያቃለለ የህዝቡን ድህነት እየፈታ ይመጣል። አብይ አህመድ አሁን የኢትዮጵያ ህዝብ እሱን ድጋፍ እንደማይሰጠው አውቋል። የኢትዮጵያ ህዝብ እንደጠላው እንደተጠየፈው ተረድቷል። እሱም መድረክ ባገኘ ቁጥር የኢትዮጵያን ህዝብ እየተሳደበ ነው። ከእውቀት የራክ ከእውነት የተፋታ ማየት የተሳነ የማታገናዘብ ህዝብና እያለ የኢትዮጵያን ህዝብ እየተሳደበ ነው። ለምን ህዝቡ ደጋፊ አይደለም ህዝቡ ጠላቴ ነው ብሎ ስላሰበም ማለት ነው እና የአብይ አህመድ የመጨረሻው አሻይቱናል በኢትዮጵያውያን እጦት ላይ አንዳንድ ኦሮሞ ኢሊት ጥያቄዎችን በመመለስ በእርግጥ የኢሊቱ ጥያቄ ነው ማለት አይቻልም፣ የወዱት ጥያቄ ነው። ሶ ያን ተግባራዊ በማድረግ እድሜ ለመግዛት እየሞከረ ነው። ዛሬ ንብረት ማስመለስ አዋጅ ማለት እኮ ሌላ ነገር አይደለም። አገዛዙ ሁኔታቸውን በአዲስ አበባ ያለውን አማራ አሁን ባለፈው ቤት ፍተሻ ብሎ ጓዳህን ተመለከተ። ሶ ነገ ሀብት ያለውን ሰው ደግሞ በሽብር እየከሰሰ ዘቅዝቆ እየሰቀለ ወደ ዘርፍ ያል ይገባል። ይህን ነው እያደረገ ያለው። እና በኢትዮጵያ ምድር ላይ ሀብታም የሆነ ሰው ባለጸጋ የሆነ ሰው ምን ነው ሀብታም ባልሆንኩኝ፣ ምን ነው ድሃ ሆኜ ቀርቸው ነበር ብሎ የሚጸጸትበት ቀን እየመጣ ነው። ሰው በሀብቱ ዋጋ የሚከፍልበት ጊዜ እየመጣ ነው። እንግዲህ ትናንተ ታችኋል ነፋና ሁሉ በመንግስት ሚዲያ ሳይቀር ሲዘገብ ነበረ። የንብረት ማስመለሰዋች መርማሪ መስለው ሀብታሞቹን እየዞሩ በየህንፃው፣ በየሆቴሉ እየገቡ ይህ ሀብት በወንጀል የተፈራ መሆኑን የሚገልጽ መረጃ ደርሶናል። ስለዚህ ፍርድ ቤት ቀርበ ዋጋ ከምትከፍል አንተም ከምትታስተር፣ ይህን ያህል ሚሊዮን ብር ግባለን እያሉ የአንድ ቋንቋ ተናጋሪዎች የኦድድ አመራሮች ደህንነቶች አድርገው ራሳቸውን ሲዘርፉ እጅ ከፍንጅ መያዙም ገልጾልናል። አሁን ነፃ የሆነ ሀላል የሆነ ፍቃድ ሰጥቷል። ፍቃድ ሰጥቷል። የጸጥታ ኃይሎች በሙሉ ተደራጅተው እየመጡ ህዝብን የሚዘርፉበት ከዛ ለምን አብይ አህመድ አሁን ላይ ስልጣን ላይ ሊቆይ የቻለው፣ በጸጥታ ኃይሎች አፈሙዝ ስለሆነ በመከላከያው አፈሙዝ ነው፣ በፌደራል ፖሊስ አፈሙዝ ነው፣ በደህንነቱ በምኑ በምኑ ነው ተደግፎ ያለው። ስለዚህ የታጣቂውን ኃይል ፍላጎት በማርካት ህዝቡን በማድሄድ ስልጣን ላይ ለመቆየት እየሞከረ ነው ያለው እና የኢትዮጵያ ህዝብ ግን የአብይ አህመድ አካሄድ ይህ ቢመስልም መቼ ተቆጥቶ አገዛዙን መቃወም እንደሚጀምር እግዚአብሔር ይወቅ። በጣም እኮ ነው የሚያበሳጭው ወገኖች በጣም ያበሳጫል። የህዝብ ጥያቄ ኑሮ ውድነቱን አልቻልንም፣ የመንግስት መልስ የነዳጅ ዋጋ ጭማሪ አድርጌያለሁ። ጭማሪ ብቻ ሳይሆን በቀጣይ ደግሞ ነዳጅ መቅረጥ ልጀምር ነው ይልሃል። ኑሮውን አልቻልኩም ብላ ስጠይቀው የነዳጅ ጭማሪ አድርጌያለሁ። ባለፈ አይታችኋል፣ ዶክተሮች የዳቦ ጥያቄ ባነሱ ቅጽበት እሱ የአስር ብር የነዳጅ ጭማሪ አድርጎ መጣ። እሱም ብቻ አይደለም አሁን በቀጣይ ሊሰበሰብ የታሰበው ግብር ላይ ለቀጣይ ዓመት የተበጀተው በትሪሊየን የሚቆጠር ገንዘብ ላይ ነዳጅ መቅረጥ የሚል አይተም ተጨምሮ መጥቷል የኢትዮጵያ ህዝብ በአገሬ ሰርቼ ምን ለውጥ አልቻልኩ ብሎ ሲጠይቅ የመንግስት መልስ ምንም የሚል ይሆናል የንብረት ማስመለስ አዋጅ አስጠቅ ያለውኝ በዛ አዋጅ መሰረት ደግሞ ምርመራ የሚያካሄድ መርማሪ እግርህን ሰቅሎ ጥፍርህን ነቅሎ መመርመር ይችላል የሚል አዋጅ ይዞ ይመጣል የህዝብ ጥያቄ ጦርነት በቃ ሰላም እንፈልጋለን ብለህ ስጠይቀው አብይ አህመድ ምን የሚል መልስ ይዞ ይመጣል የባህር በር ያስፈልገናል። እስካሁን ያደረግከው የእርስ በርስ ጦርነት ነው። አሁን ግን ከውጫዊ ኃይል ጋር ጦርነት ላካሄድ ስላሰብኩኝ ለዛ ዝግጁ ሆን ይልሃል። አሁን ግን ከውጫዊ ኃይሎች ጋር ወደ ጦርነት ልገባ ስለሆነ በባህር በር ምክንያት ድጋፍህን ስጠኝ፣ መጓጮን አዘጋጀው ማለት መልስ ሲሰጥ ትሰማዋለህ። ወጣቱ የስራ እድል ይፈጠርልን ብሎ ሲጠይቅ አገዛዙ እና መከላከያ ሰራዊት ተመዝገብ ተመዝገብ፣ ካልሆነ ቤት ለቤት እየመጣ ሲያፈስ ታገኘዋለህ ማለት ነው። አለም መዘገበውም ጋር ካፈሳ ይመጣል ከዚህ ውጭ ግን የስራ እድል ፈጠራ የሚባል ነገር የለም። ወደ አዲስ አበባ ሄጄ መታከምም ሆነ ቁሳቁስ መግዛት ስፈልግ መንገድ ላይ እየታገግኩ ተሰቃየሁ በማለት ሕዝብ ሲጠይቅ የአገዛዙ መልስ ምንም ይል ይሆናል? አዲስ አበባ መግባታችንም ከናጭራሹ ብሎ ሰንዳፋ ላይ፣ ሱሉልታ ላይ ያግታል እና ይህ ሁሉ ሊመጣ የቻለው ግን የኢትዮጵያ ሕዝብ ምንም አይነት መልስ ባለመስጠቱ የተነሳ ነው። የኢትዮጵያ ህዝብ ከዚህ በላይ ባርነትን፣ ከዚህ በላይ ጥጋብን መቻል አልችልም አልችልም እኔ እስካሁን ድረስ ረሃብን እችለዋለሁ፣ የአንተን ጥጋብ ግን ከዚህ በላይ መሸከም አልችልም ብሎ አጸፋ መስጠት ስላልቻለ እንጂ የአብይ አህመድ አገዛዝ ህዝባዊ መሰረት የሌለው በሳምንት ውስጥ ሊወገድ የሚችል ደካማ አገዛዝ መሆኑ ግን የታወቀ ጉዳይ ነው። ይህም ብዬ ወደ ቀጣው ርዕስ ስሸጋገር፣ ዛሬ አብይ አህመድ የተቃዋሚ ፓርቲ አመራሮችን ሰብስቧል። በፎቶ እንደምታዩት እነበለጠ ሞላ እነ ጌታቸው ረዳ እነ ብርሃኑ ነጋ እነ አረጋዊ በርሄ ተቃዋሚ ተብለው ተሰብስቧል። ከየቦታው የሰበሰባቸውን ባናዎች ተቃዋሚ ብሎ ሰብስቧቸዋል። እንግዲህ አብይ አህመድ ትናንትና አርቲስቶች አወደሱ ብሎ በዛ ልክ ሲሰርባቸው የነበረ እናንተ እኮ አርቲስቶች አይደላችሁም አክቲቪስቶች ናችሁ፣ አክቲቪስቶች ናችሁ። አርቲስት ማለት አንበሳ ነው፣ ከፍ ከፍ ያለ ነገር የሚያድን ነው። አክቲቪስት ማለት ግን ድመት ነው፣ አነሳ ነስ ያሉ እንዳይቅ ያሉ ነገሮችን የሚያድን እያለ ሲሰርባቸው ነበረ። ነጋሪዎችን ሰብስቦ ሌቦች ናቸው እያለ ሲሰርፋቸው ነበር። ዛሬ ተቃዋሚ ፓርቲ አመራሮች ምንም እንኳን የእሱ ምስለኔዎች የእሱ ተላላኪዎች ቢሆኑም ተላላኪዎቹንም ዛሬ ልክልክታቸውን የሚነግራቸው ይመስለኛል እንጂ የተቃዋሚ ፓርቲ አመራሮች እኮ ቢገባቸው ትናንትና የወጣው ሕግ እነሱን የሚቀጣ እኮ ነው። እነሱን የሚቀጣ ነው። በእርግጥም ተቃዋሚ ስላልሆኑ አገዛዙን ከማገልገል ከመላላክ ባለፈ ኢፍትሃዊ የሆነ ነገር ሲያደርግ ይህም ማድረጋችን የሚሉ ቢሆኑ ኑሮ የምር ተቃዋሚ ቢሆኑ ኑሮ በሽብር የሚከሰሱት እነሱ ናቸው። እነሱ ናቸው የሚከሰሱት አሁን ልደታ ፍርድ ቤት ይላችሁ በሽብር የተከሰሰ ሰው በምን አይነት ናቸው ብላችሁ ብታጣሩ እነ ክርስቲያን ታደለን ነው የምታገኙት እነ ዮሐንስ ባያለው፣ እነ ጎበዜ ሲሳይ፣ እነ መስከረም አበራ የመሳሰሉትን ነው የምታገኙት። ለሕዝብ የታገሉ ለሕዝብ ድምፅ የሆኑ ሰዎች ናቸው አሸባሪ ተብለው እየተከሰሱ ያሉት። ስለዚህ ነገ የአብይ መርማሪዎች የፈለገውን ተቃዋሚ ተቃዋሚ ቢሆኑ ዛሬ የተሰበሰቡት ቤታቸው መጎጃቸው ኮሌታቸውን ጨምድደው እያወጡ ቁልቁል የሚሰቀሉበት ህግ ነው የወጣው። እና ብዙ ጥያቄ ብዙ ቁጣ ማሰማት ይጠበቅባቸው ነበር። ግን ለጠለስ ሚዲያ የደረሰው መረጃ እንደሚያመላክተው አብይ አህመድን መንግስት ለማድረግ በቀጣው ሀገራዊ ምክክር ላይ እሱን ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ለማዘዋል እነበለጠ ሞላ ውዳሴያቸውን ያቀረቡበት እነብርሃኑ ነጋ እንደ መንግስት አብይን ቆጥረው ራሳቸውን እንደተቃዋሚ ቆጥረው ድራማ የሰሩበት መድረክ መሆኑን የደረሰ መረጃ ያመለክታል። እና አጠቃላይ አብይ አህመድ የሰበሰባቸው ተቃዋሚዎች ያላቸው ጉልበት ሲለካ አንድ አክቲቪስት አይሞሉም። አንድ አክቲቪስት የበለጠ ሞላን፣ አብንን፣ የብርሃኑ ነጋን ኢዜማን፣ የአረጋዊ ብሔረሄን ትዴፓን፣ የጌታቸው ረዳን ስምረትን ብትደምራቸው አንድ አክቲቪስት አይወጣቸው። አንድ አክቲቪስት፣ ሁለት መስመር የሚጽፍ አክቲቪስት ከነሱ ይልቅ ተጽዕኖ አለው። አብይ አህመድ ላይ ትልቅ ኢንፍሉዌንስ አለው። ኢንፍሉዌንስ አለው። እና እነዚህን ሰዎች ፓርቲ ብሎ መጥራት አይቻልም። ተቃዋሚ ፓርቲዎች አሉ፣ ተለጣፊዎች ናቸው። አብይ አህመድ ዛሬ ሲሰበሰባቸው ተለጣፊዎች ናቸው። እዚህ መድረክ ላይ እነ ኦፌኮ፣ ኦነግ የመሳሰሉት አልተገኙም። በተረፈ ከዚህ በፊት የተዘጋጀው አብይ አህመድ ያዘጋጀው መድረክ ላይ የተገኘች አንዲት የህያባ አመራር አብይ አህመድን ሰው ግን ጠቅላይ ሚኒስትር ነዎት ንጉሥ ነዎት የሚል ጥያቄ በመጠየቁ የተነሳ መከራዋን ስትበላ ስትሳደል ከድማ መጨረሻ ላይ ራሷን ከፖለቲካ ፓርቲ አመራርነት ማግለሏ የሚታወስ ነው። ዛሬም ሳት ብሎት የሆነ ጥያቄ የጠየቀ በአብይ አህመድ ተሳዶ አምነቱ ተጨምድዶ ወይ እስር ቤት ይጣላል ወይ ደግሞ ከሀገር ይባረራል። ወደ መጨረሻው መረጃ ሳመራ በኦሮሚያ ክልል እልቂት መከሰቱን የሚደርስ መረጃ ደርሶናል። ይህንንም እናት ፓርቲ ዛሬ መግለጫ አውጥቶበታል። አሳዛኝ ዜና። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ እና ሱቡ ሶሬ ወረዳዎች የንጹሐን እልቂት ቀጥሏል። የምስራቅ ወለጋ ዞን የእልቂት ቀጠናነት ደጋግሞ የተነገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀስቅሶ ከሁለት ሳምንት በፊት ስምንት ንጹሐን በአሰቃቂ ሁኔታ የተገደሉ ሲሆን፣ አራቱ እስካሁን የት እንደደረሱ አይታወቅም። የአሁኑ በዋናነት በጉቶ ጊዳ ወረዳ ጃርቶ ቶሌራ ፈይሳቸው ሎኮ ሊጎ ሊጎና ውጤ ቀበሌዎች ሲሆን በሱፖ ሱሬ ወረዳም በተለይ ደንገቾ ጉዮ ቀበሌ ዋነኛ የልቂትና የጥቃት አካባቢዎች ናቸው ይላል። በአካባቢዎቹ እልቂቱ ቀጥሎ ሰኞ ሰኔ ዘጠኝ ንጋት ጨምሮ ዘጠኝ ሰዎች የተገደሉ ሲሆን መቅበር እንኳን አልተቻለም። በርካታ ንብረትም ተዘርፏል። በአካባቢው ነዋሪዎች አጠራር ሸኔ ነው ግድያውን የፈጸመው ነዋሪዎች ውጭ ነው የሚያድሩት። የመንግስት አካል እንዲደርስ ብንጮህም ሰሚ አላገኘንም። መከላከያም አሁን እልቂቱ ከሚካሄድበትና ይበልጥ አስፈሪ ከሆነበት በአምስት ኪሎ ሜትር ርቀት ውኬ ቅርሳ ላይ ያለ ቢሆንም በሕዝብ ጥያቄ መሰረት እንቅስቃሴ ጀምሮ ሳለ በዞኑ አመራሮች እንዲመለስ ተደርጓል የሚሉት ነዋሪዎች ቢያንስ ሕጻናትና ሴቶችን እንኳን ፈቅደው ወደ አጎራባች በቤኒሻንጉል ክልል አካባቢዎች እንዲወጡ ቢደረግልን ለዘር እንተርፋለን ብለዋል። እስከ ዛሬ በተቻለን አቅም ራሳችንን ስንከላከል ኖረናል። አሁን መሳሪያችንንም ተነጥቋል። ወደ ደግሞ ሸኒ እየተጠቀሙ ያለው የርቀም መሳሪያ ጭምር ከገበሬዎች አቅም ጋር ሲነጻጸር ፍጹም ሰማይና ምድር ነው ይላል የደረሰ መረጃ። እናት ፓርቲም ይህንን መረጃ አጋርቷል። እንደ አጠቃላይ አብይ አህመድ በወለጋ ጋብ ብሎ የነበረውን ጭፍጨፋ እንዳዲስ አስጀምሮታል። ሸኔ ማለት እንግዲህ አብይ አህመድ ሲፈልግ አባ ቶርቤ ያደርገዋል፣ ሲፈልግ ሄርጳ ያደርገዋል፣ ሲፈልግ ጋቸና ሲርና ያደርገዋል፣ ሲፈልግ ልዩ ኃይል ያደርገዋል፣ ሲፈልግ መከላከያ ውስጥ ያስገባዋል። ያ ኃይል ነው አሁን ላይ ወገኖቻችን ላይ ጭፍጨፋ እየፈጸመ ያለው። አሁን ግን ኢትዮጵያ ለወለጋ እልቂት የምትጮፍበት ጊዜ ላይ አይደለችም። አዲስ አበባ ላይ በጠራራ ፀሐይ ብዙ ነገር እየተፈጸመ ስለሆነ በጠራራ ፀሐይ አዲስ አበባ አገዛዙ ራሱ ሸኔ ሆኖ አባት ወርቤ ሆኖ ተከስቷል። ትናንት የወጣው አዋጅ ትናንት የወጣወቅ የአብይ አህመድን መርማሪዎች የፀጥታ ኃይሎችን ወደ ሸኔነት ወደ አባት ወርቤነት የሚቀይሩ ነው። ምንድነው ልዩነቱ? ምንድነው ልዩነቱ? ሸኔ የሚያደርገው እኮ ንጹሐንን ያግጣል። ከዛ ይህን ያህል ሚሊዮን ብር አምጣ ካልሆነ እገልሃለሁ ይልሃል። ብሩ ማምጣት ካልቻላችሁ፣ ያሰቃያችኋል፣ ይገርፋችኋል፣ ብዙ ነገር ያደርጋል። በተመሳሳይ መልኩ የአብይ አህመድ መርማሪዎችም ሀብት አለው የሚሉትን ከቤቱ አፈፍ አርገ ይወስዳሉ። ይሄ ሀብት በሽብር የተፈራ ነው፣ ስለዚህ ይህን ያህል ገንዘብ አምጣ ነው። አላመጣም ከተባልክ፣ ጥፍር ይነቀላል፣ ብልት ይኮላሻል፣ እግር ይቆረጣል፣ እጅ ይቆረጣል። ከግድያ ውጭ የትኛውም አይነት ደረቅ ወንጀል ይፈጸምብሃል። ስለዚህ እንዳጠቃላይ አንዱ ላንዱ የሚጮህበት ዘመን አሁን አብቅቷል። ድሮ መሀሉ ሰላም በነበረበት ሰዓት ለወለጋ ሲጮህ ነበር፣ ለመተከል ሲጮህ ነበር። አሁን አማራው በክልሉ ያለው አማራ በርካታ ግፍ እያስተናገደ ነው። ትናንትና ይታችኋል፣ ጎጃም ላይ በጥይት የተመታች እናት ደሞ አይተን ብዙ ነገር እየተከሰተ ነው። ስለዚህ ለራሴ ያለው ራስ ነ ወለጋ አካባቢ ላለው አማራ ከራሱ ውጭ ሌላ ማንም የለውም። በጎጃም በወሎ በሸዋ በጎንደር ላለው አማራ ከራሱ ውጭ ማንም የለውም። ከልጆቹ ውጭ ማንም የለውም እና ኢትዮጵያውያን በየተራ ከማለቅ ይልቅ በየተራ ከመንጨፍጨፍ ይልቅ በየተራ ከመዘረፍ ይልቅ የሚያዋጣው ነገር በጋራ ተነስቶ ይህንን አረመናዊ የሆነ አገሳስ መታገል ነው፣ ከዛ ውጭ አማራጭ የለም ማለት እወዳለሁ። በተረፈ በግፍ ለተጨፈጨፉ ወገኖቻችን ጽርቅን ለወገኖቻቸው መጽናናት እመኛለሁ። አብራችሁ ስለቆያቸው አመሰግናለሁ። የጠለስ ሚዲያ መንበርና ሰብስክራይበር በመሆን ስቲከሮችን በማበርከት ጠለስ ሚዲያን አበረታቱ ላሉ አመሰግናለሁ።